ቤት ናችሁ የምህረት ቤተሰቦች፣ እኔ በጣም ደህና ነኝ። ዛሬ ደግሞ እስቲ ገጠመኞቻችንን እንጫዋ በተባብለን ነው የተገናኘ ነው። ታዲያ እንደ ብዙ ቁጥሩ ያው ግርግር አይደለው ብቻይ፣ ዛሬ የገጠመኝን የኔን ገጠመኞች እናወራለን። ከሀገር ስወጣ ሀገር ቤትም በተለይ ለመጀመሪያ ጊዜ ወደ አረብ ሀገር የምትሄዱ ወይ ደግሞ ለመጀመሪያ ጊዜ አረብ ሀገር የገጠማችሁን የምታስታውሱ ሰዎች ግረ መንገዳችሁን ወደኋላ እየተመለሳችሁ የእናንተንም ትዝታ ኮሜንት ሴክሽን ላይ ጻፉልኝ። ያዝናናሉ ምላቸውን ዛሬ አወራለሁ። ያው ብዙ ጊዜ ከባባድ ችግሮቼን ጭምር ሰምታችኋል። እስቲ ደግሞ በጣም ያዝናኑ የነበሩትን ነገር ልንገራችሁ። ከዛ በፊት ግን ሁላችሁም ታውቃላችሁ አይደለ? ብዙዎቻችሁ ልበል አረብ ሀገር ስሄድ ለመጀመሪያ ጊዜ አቀባበል የተደረገልኝ በሙሉ ዶሮ ነው። እና ያ ሙሉ ዶሮ የሙሉ ፋሚሊ እንደሆነ ሳላውቅ ብቻዬ እንደገነጣጠልኩና አንዴ ቆዳውን አንዴ ስጋውን አንዴ ታፋውን ስል እንደነበር ከዚህ በፊት አውግቻችሁ አጫዎቻችሁ እናንተም ተዝናንታችሁበት ነበር። እርግጥ ነው እንደ ጨዋታና ቀልድ ብቻ ሳይሆን ያነሳዋት አንዳንድ ጊዜ አረብ ሀገር ከኛ ቀደም ብለው የሄዱ ወይ ደግሞ ሀበሾች ያሉበት ቤት ስንገባ የሚያጋጥሙን ብዙ አይነት ነገር አለ። እጅግ በጣም ጥሩ ሰዎችም እንዳሉ፣ አብዛኛዎቹ ግን ሌላ ሰው ሲመጣባቸው ደርቢ ስለሚሆኑ ወይም አጌኒስት ስለሚሆኑ የሚመጣው ሰው ቢበልጥ እኔ ተፈላጊነት አጣለው ብለው ስለሚሰጉ ይሆን አላውቅም። ምክንያቱም ይሄ የተረጋገጠ ማስረጃ ያለው ነገር አይደለም። ግን ከኔ ያን ጊዜ ሙሉ ዶሮዋን እንደፈለግኩ አድርጌ እኔ ዶሮ መብላት አይደለም ያዝናናኝ መጣሌስ መጣሌ ታውቃላችሁ፣ እንኳን ዶሮ ሊጣል ከአጥንቱ ስር ያለው ስጋ ተፈልፍሎ ሱፕ ይሰራል አይደለ? ብዙ ቤት የዶሮ የተበላው ከዛ ደግሞ ያልተወሰደው ክፍል እንደ ሱፕ ተደርጎ እንደ ሾርባ ተደርጎ ይዘጋጃል። እኔ እኮ ገነዝ ኳት፣ ቀበር ኳት ማለት ይቻላል ዶሮዋን እና ምን ላድርገው ብዬ ስል ድፊ አለችኝ አይደለ? ልክ ግን ጋርቤጃ አጠገቧ አለ። ስለዚህ ያገሬ እያኛውን በእግር እንዲ ተጭነ ወደ ላይ የሚከፈተውን አላውቅም። ስለዚህ በእጄ እታገላለሁ። ከፍተሽ ጣይ ስትለኝ እንቢ አለኝ። በኋላ ላይ ግን አንድ ጊዜ በእግሯ ነግታ ስታሳየኝ ኦ በቃ እንደዚህ ነው ማለት ነው ብዬ ከፍቼ እኔ ስለሆንኩ ነው ያው ሳህኑን የሚያልጣልኩት እንጂ ሁሉም ነገር እየታጣለ። ምክንያቱም እኔ ከሀገሬ ስወጣ ልብስ የሚያጥበው ማሽን ነው ሲባል በቃ የኔ አስተዋጽኦ እንደሌለበት ነው የሚሰማኝ። ራሱ ልብሱ ይገባል ያሻል በዛ ልክ ነበረ የማላቀው ምክንያቱም ይሄ ማለት የዛሬ አስራ ሶስት ዓመት አካባቢ ስለ ኢንተርኔት አሁን ስለምንለው ዋይፋይ ስለ ሶሻል ሚዲያው ስለምንም ነገር ነው የማላቀው። አይደለም ስለ እንደዛ ነገር ስለ ጅማ ራሱ አላውቅም። ላቅ የምችለው ስለኛ ሰፈር፣ ስለ እኔ ትምህርት ቤት እና በዙሪያ ስላሉ ሰዎች በቃ ያ ይመስለኛል ዓለም እና ዶሮውን ጣልኩኝ። ከሰዎቹ ጋራ ከባድ ግብግብና አለመግባባት በመጀመሪያ ቀን ተፈጠረ። እና እኔ ምንድን ነው ያደረግኳቸውና ምስል እንኳን ዶሮ ሙሉ በልተሽ ነው አትለኝም ነበር ቋንቋ እስካውቅ የእውነት ሁለት ወር ሶስት ወር እስክቆይ። ለምን እንደጠሉኝ እንኳን አላውቅም፣ ግን እንደጠሉኝ ስለማይ ፊታቸው ላይ ስለሚያሳዩኝ፣ በጣም ደግሞ ከዶሮ በኋላ ሁሉም ሰው እየመጣ ሙሉ ዶሮ ይበላችሁ እየተባሉ እየመጡ እያዩኝ ሲሄዱ አለቅስ ነበረ ስለሚከፈል። ታዲያ ሌላ ገጠመኝ ምንድን ነው፣ ማልቀሴን በጣም ለመዱና ጥሩም ቢደረግላት መጥፎም ቢደረግላት በቃ ማልቀስ የሷ ባህሪ ነው ተብሎ ተወሰደ። ስለዚህ አለቅሳለው፣ ሙሉ ዶሮ በልቻለው። ከዛ ደግሞ ክፍላችን ውስጥ ከእንቅልፍ የምንቀሰቀስበት አላርም ነው፣ እና ያ አላርም የተጫነው ከራሷ ከመኝታ ክፍሏ ነው። ስለዚህ በጣም ነው የሚጮኸው። እና ልክ አላርሙ እስኪጮህ እነሳና አላርሙ ሲጨርስ እንቅልፍ ይወስደኝ ነበር እና በጣም ይሄ ሰዓት አለመልመድ ከነሱ ጋር አለመግባባት። ከዛ ደግሞ ከፍ ሲል ልጃቸው ከፊሊፒንስ የወለደው አንድ ወንድ ልጅ አለው እና ያ ልጅ የመጀመሪያ ቀን እሷ ሻወር ልትወስድ ስትገባ ከቤቱ በውጨኛው በኩል ወታችሁ ነው የሰራተኞች መታጠቢያ እኔ ከእሷ በኋላ ነበር ምገባው እና እሷ እስክትወጣ ስጠብቅ ልብስ ይሄን ነው የምትለብሽ ብላ ስትለኝ ይዤ ስመጣ የዛች ያሰሪያችን የልጅ ልጅ ታዲያ ወዲያውኑ ምንድነው ያደረኩኝ? እንደ ሬድ ፍላግ ስላየው እንደዚህ እንደዚህ ሲያደርግብሽ አይቻለው እያል አይታለች ብላ ነው የነገረችው ለማዳማችን። ያ ደግሞ ጭራሽ ሌላ ውስብስብ የሆነ ነገር ፈጥሯል በህይወቴ ውስጥ። ከዛ ደግሞ ሻወር ወስጄ ከተመለስኩኝና ክፍሌ ከገባ በኋላ ማዳም ተከትላኝ መጣችና፣ እንዴት አጠራቅሜ የገዛሁት ዜኒት ቅባቴን እንደገና ደግሞ ይዤ ጅ የነበረው ግሪሲሊን ሌላም ሌላም ማበጠሪያዬ፣ ከዚህ የገዛሁት እንደ ኦርጋንዛ አይነት ነገር፣ ሻምፖ፣ ኮንዲሽነሪን እንዳለ ሰብስባ ጣለች። እና በጣም ነበር የከፋኝ። ስትጥል ግን የመሰለኝ ሙሉ ነገር ከራሱ አልሰጠኝ። እንደዛ ግን አልነበረም። ከደሞዜ የሚቆረጥ በእኔ ብር ነበረ ሻምፖም፣ ቅባትም ሳሙናም የሚገዛ የነበረው እና ልክ ወር ሲደርስ የዚህ ወር ደሞዝ የለሽም፣ ሻምፖ ኮንዲሽነር ናም ስትለኝ እንደ እብድ ነው የለቀስኩት። በዛ መሀል ግን የሄድኩት ወቅቱ በጣም በጋ ስለነበረ እና እኔ ኩዌት በሄድኩበት ሰዓት ትምህርት ስላልነበረ ወደ ገጠሩ ቤታቸው ይሄዳሉ። እና ከአንድ ቦታ ወደ ሌላ ቦታ ስንሄድ ይዘን የምንሄደው የምናጓጉዘው ምግብ አለ። እኛ ሀገር የምታውቁት ቶስት ስላይስ ዳቦ የምንለው ተቆርጦ በአንድ ፌስታል የሚታሰረው እዛ ሀገር ዘርፈ ብዙ አገልግሎት ነው ያለው። የማይደረግ ነገር የለም በሱ። እኔ ደግሞ ስፓይሲውን የቅመሙን የምግቡን ጣዕሙን ሽታውን ስላለመድኩና ስለከበደኝ ያንን ዳቦ ይዘን ሄደን ድንኳን ነገር ነው የተደረገው። ከዛ ብድግ አደርግና ዳቦውን በሻይ እያፈላው መብላት ከሳት ደረስን። እሱን በላው፣ ማታ አራቴን እሱን በላው። ሌላ ይዘን ሄድ፣ ነው ፒዛ ምናምን ሲበላ እኔ ፒዛም በርገርም በልቼ አላውቅም ከሀገሬ ስወጣ። ስለዚህ ዳቦውን ባዶ ነበር የምበላው እና በማግስቱ አሁን ለምሳ ያንን ስላይስ ዳቦ አምጭና አለች፣ ሰራተኛውን። እንቀባና ኦቨን ውስጥ አድርገን ምናምን ይሰራል እንደ ላዛኛ እንደ ፓስታ ፍርኖ ምናምን በዳቦ እንቁላል፣ እንደገና ደግሞ ሌላም ሌላም ነገር ክሬም ፍሬሽ ምናምን ተደርጎ ኦቨን ውስጥ ተደርጎ ለብዙ ሰዎች የሚቀርብ ምግብ ነው። ለካ ዳቦ የለም። ዳቦ የት ሄደ? አዲሷ ሰራተኛ በላች ማለት እጇ ላይ ይዛ የነበረው ቢላ ነው። በአንድ እጇ ደግሞ ይዛ የነበረው ሱፑ የምትቀዳበት ነው እና እሱ ነው ቀጥታ ላይ የወረወረችው እና በጣም ደንግጫለሁ። ደግሞ ምን ሴት አትሰራው ነው በቃ ማለት እኔ ጭራሽ አላጠገበኝም። ዳቦ ሁለት ዙር በልቼ በሻይ ነው የበላሁት። ምሳሳትም እራትም በልቼ ጠዋት ቁርስ በልቼ አለው። ስለዚህ አልጠገብኩም። ሙላ ነው እነሱ ግን ሙሉ ዳቦ ቶስተሩን እስላይስ በላች ብሎ ቤተዘመድ እንዳለ ይጠቋቆምብኝ ጀመር። እና ይህንን አጋጣሚ በህይወቴ ያረሳው አረሳ። ማለት ልክ ሁለት ወር ሲሆነኝ ሶስት ወር ሲሆነኝ እና ቋንቋ ስችል መጠየቅ ጀመርኩ፣ ለምን እንዳልተግባባን፣ ምን እንደተፈጠረ ምናምንና፣ እኔም በዛ ሂደት ውስጥ በዛ ፕሮሰስ ውስጥ የምናየው ዶሮዋ እንዴት እንደምትከበር እንዴት ስጋዋ ሳንድዊች እንደሚሆን፣ እንዴት ሻዋርማ እንደምትሆን፣ እንዴት በቃ ብዙ አገልግሎት እንደምትሰጥ ሳይ ለካ ይህንን ነው በልጅም ጥይም እነሱ በጣም ደግ አይደሉ እንድል ያስባለኝ። እና የምትሄዱ ሰዎች ወይ የሄዳችሁ ሰዎች ስላላቸው ብቻ ወይ አረቦች ሀብታሞች ናቸው ስለተባሉ ብቻ ምክንያቱም እኔ ከሀገር ስወጣ መጀመሪያ ሀገር ነበር የመረጥኩ እና ኩዌት ማለት በዶላር አንድ የኩዌት ዲናር ሶስት ዶላር ነው ሲባል ከዛ የተሻለ ሀገር በፍጹም የለም ብዬ ነው ሄድኩ። ግን የሚከፈለኝ ሀምሳ ሁለት ዲናር ነው። ያ ሀምሳ ሁለት ዲናር የፀጉር ቅባት የብብዶ ድራንት ሎሽን ሽቶ እና የተለያዩ ነገሮች ተገዝቶ አልቋል ማለት ነው እና እኔ ገንዘቡ ላይ ብቻ ነበር በደንብ አድርጌ ያሰብኩት የማገኘውን ስሄድ ግን የጠበቀኝ እሱ አይደለም ሌላው ገጠመኝ የነበረኝ ልክ እንዳልኳችሁ ፓድ ታስቀምጣለች ሞዴስ ማለት አልጠቀምም ያም አለመግባባት ተፈጠረ አደገ ብዙ ጸቦች ተነሱ። በሌላ ቪዲዮ በደንብ አድርጌ ስለዚህ ነገር አወራቸዋለሁ። ምክንያቱም እዚህ ጋር ብቻ ማወራው አይደለም፣ እንደውም ነካክቸው ልለፍ ነው። ከዛ ግን ሶስተኛ ወሬ ላይ ደሞዜን በእንዲ ስለቆረጣችሁ፣ በትክክልም ስለማሰጡኝ፣ እንደገና ደግሞ ስራው ከምችለው በላይ ስለሚያደክመኝ ነገ ጠዋት ወደ እኔ ኤጀንት ወይም ወደ ኤጀንሲው መልሱኝ አልኩኝ። እኔ ያንን ስል ከኔ ቀደም በስድስት ወር ቀደም ብላ የመጣችው ያቺ አበሻ እኔም እመለሳለሁ ያለች። ስለዚህ ሁለታችንን ይዘው ሲሄዱ ምንም ነገር እኔና እሷ አላወራንም። እዛ ደረስን። እንደ ደረስን ግን ኤጀንቶቹ ምንድን ነው የተፈጠረው ሲሉ ያንዳንዱን ነገር እኔ ማውራት ጀመርኩ። እሷ ስጠየቅ አይ እኔ ምንም ነገር አልሆንኩም አለች። በጣም ነበር የደነገጥኩ። ስለዚህ እኔ ችግር እየፈጠርኩ እንደነበረ እሷን እንደቀሰቀስኩ እንደወሰወስኳት ጭምር ነው ተደርጎ የታሰበው። እና ሶስተኛ በሪ ስላለቀ ካልሆነ ትንሽ ጊዜ ቆይተሽ የትኬት ብር ሰርተሽ ወደ ሀገርሽ ነው እንጂ የምትመለሹ ቤት መቀየር አትችም፣ ተብዬ ወደ እዛው ቤት ተመለስኩ እና ከተመለስም በኋላ ግን ማታ ላይ ማዳ ነይ እግሬን ዘብዝፌ ያለች እና ሁሌ ማታ ላይ ስራ ከጨረስም በኋላ ሌሎች ሰራተኞች ፊሊፒንስም ኢንዶኔዥያም አለች እና እንዲያርፉ ሲደረግ እኔ እንዳርፍ አልደረግም። ያው መጀመሪያ የነበረው ጥላቻ እንዳልኳችሁ በጣም አድጓል። ጭራሽ እስከ ኤጀንሲ እጅ ያለው የሆነ ያለውን ነገር ነግሬያለሁ፣ ደሞዜ ተነክቷል እያልኩኝ ነው። ያም ያማል፣ እግሯን ሳሽ በል በንዴት ነበረ ማሸው እና በጣም አድርጌ አሸዋት እና ሎሚዋን ነው ያሸው። ታሸች በቃ ስላት አይ ቀጥ ትላለች፣ በቃ ስላት ቀጥ ትላለች። አሸዋት፣ አሸዋት ገብታ መኝታ ቤቷ ተኛች። ጠዋት ቀሰቀሰችን በመጥሪያው፣ እኛ ወደ ስራ ገባን። ከዛ በኋላ ግን ልጆቿ ተደውሎላቸው ተገለብጠው ነው ምን ሆና ነው አትሉኝ? እግሯን የማይታሽ ቦታ እንዳለ አሽቼ እግሯ አብጦ መውረድ አልቻለችም ካልጋዋ። እና ያን ጊዜ የሆነው ነገር ለመስማትም አላቅም። ማለት የመጡ ልጆችም የኔ በየጊዜው በወርም በአስራ አምስት ቀንም አዲስ ነገር አያጣኝም። ስፈልግ ሙሉ ዳቦ በላለው፣ ስፈልግ ሙሉ ዶሮ በላለው፣ ስፈልግ ደግሞ እግሯን አሽቼ እግሯን ሰብራለው። ይሄ ሁሉ ግን እኔ ሳልፈልግም ይሆን። ለምሳሌ የሽኝ ስትል እዚህ ጋ ይታሻል፣ እዚ ጋ ይታሽ የሚለው ምንም አውቀው ነገር የለም። ደም ስሯ ተቆጣ፣ እግሯ አበጠ። በጣም ነበር የደነገጥኩኝ። እኔ ታዲያ አላየሁም ማለት ሰራተኞች እርስ በእርስ ሲንሾካሾኩ የሰማው ። ቆሻሻ ልጥል ከግቢ ወጣ። ሀይለኛ ነፋስ ነው ያለው እዛ ሀገር እና ከላይ ብዙዎቻችሁ ታውቃላችሁ። ቦኔት ነገር ወይም እንደ ኮፍያ ነገር ኪችን ስንገባ ፀጉራችን ከእርዳዳ ነው ይበናል አድርጉ ስለምንባል እናደርጋለን። በጣም ውድ ይሁን፣ እርካሽ ይሁን አላቅም ቆሻሻ ልጥል ስወጣ ከአናቴ ላይ ነፋስ ይወሰድም። እሱን ተከትዬ ስሮጥ የሴትየዋ ልጅ የመጣ መኪና ውስጥ ያኛል። እግዚአብሔር ያሳያችሁ። ነፋስ የወሰደውን በኔት ወይ ደግሞ ስሱን ሼፎች የሚጠቀሙትን ፍለጋ ነው እያሮጥኩ ነበረ። እሱ ግን እናቱን ከሰበርኩ በኋላ እያመለጥኩና እየጠፋው እንደሆነ ነው ያሰቡ። ማንም ሰው ሪዝንንም የጠየቀ የለም። የተያዝኩት ስሮጥ ነው። ታቀጠቀጥኩ ነው ብላችሁ እና እናን ሳስበው አሁን አሁን ሳስበው ራሱ አንዳንድ ችግሮች ሌላ ችግር ይወልዳሉ ማለት ችግር ራሱ ብዙ ችግር እየሆነ እንደሚመጣ ይገባኝ ያኔ ነው እንደዛ ነገር ሀፕን አረገ ከዛ በኋላ ግን እናታቸው ክፉ ሰው እንዳልሆነች እኔ የምርም በጣም ማስመርር ሰራተኛ እንደነበርኩ ታሰበ አስራ አንድ ወርቅ ቆይቼ ወደ ሀገር ቤት ተመለስኩ እና አስራ አንድ ወር ቆይቼ ነው ወደ ሀገር ቤት የመጣሁት። ግን በጣም ብዙ ነገሮች ነበሩ። ለምሳሌ በጣም ሲቆጡኝ መኪና ስር ገብቼ የተኛ ተኛ ነበር። መኪና ስር ገብቼ ተኛ አለው ስላችሁ መኪና ከፍቼ ውስጥ አይደለም፣ ጎማው ላይ ከፍ ያለ መኪና ስላለ ጎማ ውስጥ የተኛ ተኛ ነበር። እና አንዳንድ የማደርጋቸው ኦድ ነገሮች አንዳንድ ጊዜ በእኔ ፈን እንዲያደረጉ፣ አንዳንድ ጊዜ ደግሞ በጣም በእኔ ነገር ምርር እንዲሉ ያደርጋቸው ነበር። እና ወደ ኢትዮጵያ ስመጣ ግን ማንም ሰው አክሰብት አላረገም መምጣቴ አንደኛ በጣም ነው የወፈርኩ። ሁለተኛ ቀላው አይገርማችሁም? ሶስተኛ በቃ አምሮብኛል አይነት ነገር እና ያው እንዴት አያምርብኝ ዘኔ ሙሉ ዶሮ ነው። እና ይሄ ሙቀቱም አለ ምናም፣ በቃ ስትረሱም ይመስለኛል። ወይ ብዙ አልቀሴ ይሆን አላቅም። ግን እኔ በጣም ተመችቶኛል ለሚያይኝ እና ወደ ኢትዮጵያ ስመጣው ሁሉም ሰው ከአንዳንድ ለምን መጣሽ ለምን መጣሽ ነው የተባልኩ ማለት ትቺ ነበረ ቋንቋ ከለመድሽ ስድስት ወር ሰባት ወር ከቆየሽ፣ አስራአንድ ወር ከቆየሽ፣ ሁለት ወር መቆየት የዚህን ያህል ከባድ አይደለም የሚል ሰው ነበረ። ሁለተኛው ደግሞ መቼ ነው የምትመለሹ ማለት። እናቴም ብላለች የመጣችው ለእረፍት ነው ትመለሳለች ብላ ስለነበር አሁን ደግሞ ውሸት ውሸትን መውለድ ጀመረ። በሚቀጥለው አስራ አምስት ቀን ሀያ ቀን እያልኩኝ እኔ ቆየው፣ አለመግባባት ተፈጠረ። ያስቀመጥኩትን ብር ስላልነበረ እዚህም ግጭት ተፈጠረ። ስለዚህ ከዛ የጀመረው ግጭት ባህር ተሻግሮ ኢትዮጵያ ድረስ መጣ። ሌላው በጣም ያስገረመኝንና አንዱን ገጠመኝን ልንገራቸው። ኤርፖርት ውስጥ ዩኒፎርም ለብሼ ነበር ያለውትን ወደ ኢትዮጵያ የተመለስኩት በአስራ አንደኛው ወሬ ላይ በነሱ ዩኒፎርም፣ አንድ ነገር በእጄ እንኳን አልያዝኩም። ታዲያ አንዳንድ አበሾች እያዩኝ ምነው እናቴ በጠብ ነው ምናምን ሲሉኝ እላቸው ነበር በጥበብ ነው እላቸው ነበር። ምክንያቱም ምንድን ነው የሚሉ አረቦች በዚህ ልክ ክፉ አይደለም። ሁሉም አረብ ክፉ ላይሆን ይችላል፣ ልክ ሁሉም አበሻ ክፉ እንደማይሆን። እንደዛ ግን ከሚረዳ ይልቅ እዛው ኤርፖርት ውስጥ ፕሌን ውስጥ ሊፕስቲክ እየተቀቡ እንደገና ፊታቸው ላይ ፋውንዴሽን ምናምን እያደረጉ በጣም ሂውማን ሄር አድርገው ልብስ ለብሰው ምናምን ስለነበር እኔም እንደ ሁለተኛ ዜጋ ነበር የሚያዩኝ የነበረው። እንዴት ታዲያ በዩኒፎርም መሸኘችሽ? እንዴት ጨከነችብሽ? ማለት ምንም ሳታረጊ ነው ግን ንጂ ምናምን የሚለውም ነገር ነበር እና ምሕረት ምንድን ነው ያደረግሽ? ማሰብ ጀመርኩ። ስህተቶች ሰርቻለሁ፣ ግን ፈልጌ አልነበረም። ስህተት ፈልገንም ሳንፈልግም ከሰረን በኋላ ያው ስህተት ነው፣ ምክንያቱም ስህተት ስለማይታራ። አሁን የነገርኳችሁ ገጠመኞቼ ብዙዎቹ ስህተት የፈጠሩ ወይ ደግሞ እኔ ጋር አንዳንድ ነገሮችን አስከትለው የነበሩ ናቸው። እና እናንተም ባላችሁበት ቦታ አንዳንድ ነገሮች ሲፈጠሩ ወዲያው ለዛ ነገር ሶሉሽን ካልተፈጠረ እንደሚያድግና እዚህ እንደሚደርስ ነው የሚሰማኝ። ከዛ ተመልሼ ከመጣሁ በኋላ እንደገና አሁንም ከሀገር ወጣሁ። በመሀል ያለውን አልነግራችሁም፣ ምክንያቱም ለብቻው ሌላ ሰዓት ሌላ ጊዜ ይፈልጋል። ኢትዮጵያ ተመልሼ መጥቼ ጫት ቤት ተቀጥሬያለሁ፣ ብርጭቆ አጣቢነት ተቀጥሬያለሁኝ። ከዛም አለፍ ብሎ ደግሞ በጣም ብዙ ነገሮች ደርሰውብኛል። ቤተሰቦቼ ብሬን ከልክለዋል። እንደገና ተመልሼ ተሰድጃለሁኝ። የሄድኩት ደግሞ ሌጋል ባልሆነ መንገድ ነው ሲሄድ ሊባኖስ ከኢትዮጵያ ወደ ሊባኖስ ምንም ነገር ሳንከፍል ሄደን ሶስት ወር ሰርተን እንድንከፍል ነው የሄድኩት። ስሄድ ግን ብዙ ሰው በኬንያ ነበር የሚሄደው። ሲጀመር እኔን መጀመሪያ የእኔ ቪዛ እንዲመጣ ወይ ደግሞ እኔ የሜዲካል ምርመራ ስላልነበረኝ ሁለት ሰዎች ከኔ ጋራ ወይም ደግሞ ሶስት ሰዎች ወደዛ ኤጀንት እንዲቀላቀሉ ወይ እንዲሄዱ ማድረግ ነበረብኝ። ያንን ሰፈር ውስጥ ያሉ ሁለት መሄድ የሚፈልጉ ልጆች ጋር ተነጋገርን፣ እነሱም ወሰኑና ኤርፖርት ይዣቸው መጣሁ። አዲስ አበባ ኤርፖርት፣ ያው እኔ ኤርፖርትን አንድ ዙር አውቃታለሁ፣ ተአማኒነትም አለኝ። እነሱን ከኔ በፊት እሸኛቸው ነበር። እና ይዣት የመጣኋት አንደኛዋ ልጅ ትንሽ የአማርኛም ችግር ስለነበረባት ይሄ ኦክሲጂን ባግ ወይም በጀርባ የምትይዘውን ቦርሳ ይዛለች። በኬንያ ነበር የሚሄደው ሊባኖስ፣ በኬንያ ነው ቀጥታ ከኢትዮጵያ ሊባኖስ ቤሩት የሚባል ሀገር አይኬድም። ስለዚህ በኬንያ ይኬድና ከኬንያ ወደ ሊባኖስ ይኬዳል። ስለዚህ ኤርፖርት አደረስኳትና እኔ በር ላይ በቃ ስትገቢ በሰዎች ቻው በይኝ፣ ብዬ አልኳት። እና ቁጭ ብዬ እየጠበኳት ነው፣ ካሁን አሁን ትደውላለች ብዬ። ከአንድ ሰዓት ምናምን በኋላ አልመጣችም። ምን ሆነሽ ነው አልኳት። አንደኛ በጣም ጎረቤት ነና፣ ምን ሆነሽ ነው? ምን ሆነሽ ነው የተመለች? ለምንድን ነው ያልሄድሽው? ይዛለች ቪዛ የኬንያ ምናምን። አይ ተመለስኩ፣ አባረሩ። ለምን አባረሩሽ? በቃ መሄዳችን ብለው ለምን፣ ምንድን ነው ምን ብለሽ ስል ኬንያ ለማለት ካናዳ ብላ እና ወዴት ነች ሲላት ከነፊ ከነፌስታለ ካናዳ። ምን ብለሽ ነው የመጣሽ ላታለሁ ካናዳ ብያለች እና ጨጓራዬ እርር እያለ ተመለስን። አንድ ቀን ያሩ ማቃጠልን። ያው ሙዝ እየበላን ወይ ዳቦ ባዶ የበላን፣ ወይ ደግሞ የያዝነውን በሱ እየበጠበጥን ነው የምንቆየው እና በማግስቱ ወደ ለግሃር አካባቢ ነው ለጋር ባቡር ጣቢያ አካባቢ ነው ሰውየው ይመጣል እንዲህ ነው ወረቀት አቀብሎ የሚያልፈው ቆመን አናወራም በትክክል መልኩን ራሱ አሁን አምጪ ብትሉ አላውቅም ግን እዛ ቦታ እንቀጣጠራለን እንገናኛለን ወረቀት እንለዋወጣለን ስለዚህ ደወልኩለት ፌል እንዳደረገ ነገርኩት ችግር የለውም ነገ ደግሞ እሰጣታለሁ አለ ነገ ኬንያ ኬንያ ኬንያ እያስባልኳት እንደምንም በኬንያ አድርጋ ሄደች በሁለተኛው ቀን ታዲያ ግን ይሄ ሰው እኔ እንደምሄድ አያውቅ እኔ ብሮከር እንደሆንኩ ወይ ደግሞ ከጅማ ሰዎች ማመጣ ደላላ እንደሆንኩ እንጂ እንደምሄድ አያውቅም። ስሜንም አያውቅም። ሶስተኛ የሚመጣላ ሴት ግን እኔ ነኝ። ምክንያቱም ከነገርኩት የኔን ቪዛ ያዘገያል ብዬ ስለማስብ እንደገና ደግሞ በጣም አክቲቭ ስለነበርኩኝ ከእሱ ጋር በስራው። ትንሽም ልጅ ነኝ አስራ ስምንት ዓመት ምናምን ነኝ። ግን በጣም ስቀበለው ሲመጣ ራሱ በጎን በኩል ሰጥሻለሁ ምናምን ሲለኝ እየተገፋፋን ነገር ነው። ተቀብየው ማልፈውም ነው። ይሄ ነገር በደንብ ተመችቶታል። ሁለተኛ ቀንም እንደዛው ሰጠን። አስገባዋት፣ ሄደች በኬንያ አድርጋ ወደ ሊባኖስ ገባች። ታዲያ በሶስተኛ ቀን አዲስ ነገር ተፈጠረ። በኬንያ አይቻልም ተከልክሏል። ስለዚህ በየመን ነው ተባለ። በየመን ነው አንዷ አብራኝ ያለችው እና እኔ በየመን እንድንሄድ ነው የሆነው። ስለዚህ እኔ ምህረት መሆኔን አላወቀም። ለእኔና ለልጅቷ የተላከውን ቪዛ ይዞልን መጣ። ኤርፖርት ገባል እና እያየን ሲያሳልፍ እኔ ካንስላለ ማለት ዲፖርት ተደርጌያለሁ ከኩዌት ሳውዲ ኤርፖርት ገብቼ የሳውዲ ቪዛ ከተመታ በኋላ ነው ፎርጅድ ነው ፌክ ነው ተብዬ የተባረርኩት። ናምና እኔንና ፓስፖርት የያዘው ታሪክ በጣም ይለያያል እና ዝም ብሎ እንዳይቶ ታዲያ ከጠፋሽ ብቻሽን አጠፊ ነው ያለኝ ኤርፖርት የነበረው ሰውዬ። ማለት ራስሽን ይዘሽ አጠፊም ሰው ለምን ይዘሽ ትጠፊያለሽ? አንቺ እንደሆነ በቃ ማለት ይሄ ሙከራዬ በጣም የሚያስደነግጥ ነው ከእድሜ ጋር። እና ወደ የመን ሄድን። ወደ የመን ስንሄድ ነው አንድ ሰው ከየመን ወደ ኢትዮጵያ የሚነግድ ባለሀብት እንደሆነ ነገረኝ። አጠገቤ ተቀምጦ እኔ በጣም አለቅስ ነበር እና ምን ሆነሽ ነው የምታለቅሽ ሲለኝ፣ በቃ እዛ በጣም ብዙ ስቃይ ስለደረሰብኝ አሁን ደግሞ የምሄድበት ከዛ በላይ ሊሆን እንደሚችል አውቃለሁ፣ ግን ሀገሬ እንደ ሁለተኛ ዜጋ ስለተቆጠርኩኝ፣ ፋሚሊም ስላልተቀበለኝ፣ ነገሮቼ በጣም ከባድ ስለሆኑ፣ የሚረዳኝ ስለሌለ ነው የምሰደደው ብዬ አልኩት። ታዲያ አንድ ነገር አለ አሁን ሄደሽ ቤተሰቦችሽን ብቻ የምትረጂ ከሆኑ አለ ዘጠኝ ድሀ ቤተሰብ ካለሽ አስረኛና አሳዛኝ ደሀ አንቺ ነሻለኝ እና በህይወት ያረሰው የመን ላይ ተለያየን። ታዲያ ግን የመን ከደረስኩ በኋላ ወደ ሊባኖስ የሚሄደው ፕሌን ወይ ደግሞ የኔ የነበርኩበት ተርሚናል ላይ አይጠራም፣ ስሜ አይጠራም። ለካ ስሜ ይጠራል። ችግሩ ምንድን ነው? በአያት ኔም ነው የሚጠራው። እኔ ደግሞ ሙሉ ስሜ ይጠራ ብዬ ነው ቁጭ ያልኩ የአያትን ስም ሲጠሩ ማን ነው ግን የኔ አያት ስም ያለው ሰው ማለት በዚህ እድሜ በዚህ ወጣቱ ነው? ምናምን እያልኩ ነበር። እና አንድ ቀን የመን አደርኩኝ፣ ተርሚናል ውስጥ ሁለተኛ ቀን አደርኩኝ። በጣም የሚገርማችሁ ግን እዛ ተርሚናል የሚለበስ የለም። የተርሚናል ወንበር ብዙዎቻችን እናቃለን፣ እዛ ላይ ነው። ማረፊያ ቦታ የለም። እንደገና ደግሞ ሌጋል አደለውም፣ ምክንያቱም ትራንዚት ነኝ። ወደ ሌላ ሀገር ነው የሚሄደው። ማረፊያም ሆቴልም ምንም ምንም የተዘጋጀ ነገር የለም። እንኳን ሆቴል እዛ ሆኜ ራሱ እንደ ውስጥ የሚሰሩ ኤርፖርት የሚሰሩ ሰዎች እንኳን ሲያልፉ የፖሊስ አይነት ሳይን ካየሁ ወደ ነግጥ ነበረ እና ግን አብራኝ የነበረችው አጠገቤ ግራ የሚገባት ዲያሪ ናውጥቼ ይጽፍ ነበረ። ልንሞት እንችላለን በዚህ ራብ ከቀጠልን ከየመንም ወደ ሊባኖስ ካልሄድን መሞታችን ነው ተለኝ ነበር። እና እኔ ግን ምን እላታለሁ? ዝም ብሎ አይሞትም ማለት ተስፋ ያለኝ ሰው ነኝ። ይህንንም ቀን አልፋለሁ እላት ነበር እና ዲያሪ ትጽፊያለሽ አይደለ አንቺ ትለኛለች፣ እና ዛሬን ቁጭ አወራዋለሁ ብዬ ስለማስብ ነገ ደግሞ መጽሐፍ አድርገዋለሁ ብዬ ስለማስብ እጽፈው ነበር። ሁለት ቀን ማንም ሰው ምንም ሳይሰጠን ባዶወድ የእውነት ውለን አድረን በሁለተኛው ቀን ስማችን ተጠርቶ ወደ ሊባኖስ ቤይሩት ገባው ነው ምላችሁ እና ይህንን አጋጣሚ ይህንን የከፈልኩትን ዋጋ አረሳን በቃ ማለት ካናዳ ያለችውን ልጅ ሁሌ ሳይ ነው የምስቀው። እንደገና ደግሞ ወደ ቤይሩት ሊባኖስም ሲሄድ የገባውበት ቤት ከዚህ በፊት አውርቻለሁ። በጣም ዘግናኝ ነገር የሚደረግበት ቤት ነበር። ከኔ በፊት የነበረችው አብዳ ታስራ በሰንሰለት ነው አገሯ የገባችው። እና የነዚህ ነገሮች መደራረብ የነዚህ ነገሮች መብዛት ለእኔ ከባድ ጊዜ እንዲሆን አድርጎ ነበር እና ግን ሰው ይረሳል ታውቃላችሁ፣ ሰው በጣም ይረሳል። ሌላውም እነግራችሁ እኔ ከዛ በኋላ ከዛ ሁሉ ነገር አልፌ ጠፍቼ ራናዌ ሆኜ ሀበሾች ነበሩ መጀመሪያ ያሳረፉኝና ለድፍን አራት ወይ ሶስት ወር ያለምንም ስራ የሀበሾችን ልብስ እያጠብኩኝ ልብሳቸውን እየተኮስኩኝ ስራ እኮ የለም አይገኝም እንደ ዋዛ እኮ አይደለም ስራ እያሉኝ እነሱ ሰርተው እየገቡ እኔ እነሱ የማዳም ሳይሆን የሀበሻ ሰራተኛ ሆኜ ያገለገልኩበትን ጊዜ አረሳም በፍፁም ከዛ በኋላ ግን እንዳልኳችሁ በበረዶም የወረወረኝ ብዙ ዋጋ የሚያስከፈለኝ ቤት ገብቼ ከዛም ወጥቼ ስራ አግኝቼ በትክክል እንደ ማንኛውም ሴት ከሰኞ እስከ ዓርብ ስራ ኖሮ ቅዳሜ እና እረፍት በእረፍት ቀኔ ወደ ልብስ ቤት ልብስ ልገዛ ከአንድ ወዳጄ ጋር ሄጄ አንድ ጓደኛዬ አብራኝ ሄዳ ነው። የልብስ ቤቱ ባለቤት ይቺ ልጅ ሱቄ እንድትሰራ ሴልስ እንድትሰራ እፈልጋለሁ ያለ። ያንንም አሁን ሳስበው በጣም ቀላል ያልሆነ ከባድ ማለት ማንም ሰው ዝም ብሎ ማያገኘውን እድል በቀላል እንዳገኘው ነው የሚሰማው። እና አንዳንድ ነገሮች በሕይወታችሁ ላይ ሲመጡ ከባዱን በጣም አግንናችሁ፣ በቀላል የተሰጣችሁን ደግሞ አቅልላችሁ አትዩት። ለምሳሌ እኔ እዛ ቤት እዛ ሱቅ ስገባ እያንዳንዱን የማገኘውን ነገር ወደ ገንዘብ ብቀይር በጣም በብዙ መንገድ ምረት ዛሬ ካለችበት ደረጃ ከፍ ያደርጋታል። በደንብ ግን ምንድነው የማስበው፣ እንደ ቀላል የእረፍት ጊዜ ስለነበረ ቅዳሜና እሁዱን ብዬ ስለማስብ ልብስ ቤት እሰራለሁ። አንድም ቀን ብር ወስጄ ያለቅ ሙሉውን ጊዜ የሰራውበትን ብር መልሼ ልብስ ነው የምወስድበት። እሱ ሳያንሰኝ ከውጭ ሰርቼ የማመጣውንም ገንዘብ ሳይቀር ልብስ ነበር የምገዛበት። ከዚህ በፊት አንድ ቪዲዮ ሰርቻለሁ፣ ወደ ወደኋላ ተመለሳችሁ እዩ። ይሄ ራስን መሸለም ራስን ማብቃት ለራስ የሚገባን ነገር መስጠት ብዬ ስለማስብ፣ ግን ደግሞ ትክክል ባልሆነ መንገድ በትክክል ባልሆነ መረዳት ብዙ ነገሮችን ሉዝ አርጌ ያውቃለሁ። እንደገና ደግሞ ፀጉሬ የቆሰለው ፀጉሬን የታመምኩትም እዛው ነበር። ታዲያ ሁልጊዜ ፀጉሬ ላይ ኮፍያ ነው የማደርገው። ኮፍያ ሂዩማን ኮፍያ ዊቦች ነው የማደረገው እና እኛ ያለንበት ቢውልዲንግ ሌላ እንግዳ ቤታችን ከመጣ አስራ አንድ አበሾች ነን አንድ ቤት። በኋላ ወደ ዘጠኝ ወደ ስምንት ተጠጋን፣ ማዕት ነን የምንኖረው። እና ሰው እንግዳ ከመጣ ቶሎ የሚፈለገው ምንድን ነው? ምራት፣ ምራት፣ ምራት፣ ጭንቅላት ላይ ኮፍያው። ምክንያቱም ሰው እንዳይደነግጥ፣ የሆነ ታማሚ እንዳልመስል እንዳይደነግጥ ወዲያው ነበር ጭንቅላቴ ላይ የማደርገው እና ያ የተሰበረው አንድ ቀን አንድ ሀረብ እባክሽን እስከ ቤትሽ ድረስ ሳታደርጊው እስቲ ሂጂ ወክ አርጊ። ከዛ ደግሞ ፊድባኩን ነገ ጸጉር ቤት መተሽ ነገሪ ወቀሽ ግድ የለሽም ብሎ አለኝ። እኔም ሰማዎትና በመላጣዬ ወጣው። ግን በጣም ተቀባይነትን አግኝቼ ሰዎች ወደውት፣ ከዛ በኋላ ለሁለት ዓመት ወይ ለሶስት ዓመት በእንደዛ አይነት ሁኔታ ነበር እዛ ሀገር የቆየውት። እንደውም ምን ረዳሽ ብትሉ በጣም ብዙ አበሾች መንገድ ላይ ራናጎይ ስንሆን ወረቀት እንጠየቃለን ወይም ደግሞ ኒቃብ ኒቃማ የአረብ ሀገር ወይም በቤሩት ኒቃማ የሚባለውን በጣም ብዙ ሀበሾች ኖሮን እንኳን ካልታደሰ እንታሰራለን። እኔን ግን ሞንጁር ምናምን እያሉኝ ነበር የሚያልፍ ምክንያቱም የሆነ አይነት ቢግባግ ትልቅ የሆነ ባጊዝ አለው ምናምን፣ ፀጉሬ ክሊንከት ነው፣ በፍጹም ሀበሻ አልመስልም። ታዲያ ምንድን የገባኝ ሀበሾች ላይ ብዙ ነገር ይጠብቅብናል። ለምሳሌ እኔ ኬንያዊ፣ ሴኔጋላዊ ምናምን ስለምመስል እስቲ ወረቀትሽ እንኳን የሚለኝ አልነበረም። ሞንጁር እያሉኝ ነበር የሚያልፍ ስለዚህ አንዳንድ ገጠመኞች ወይም ደግሞ አንዳንድ አጋጣሚዎች ሕይወታችንን ተርን የሚያደረጉ ወይ ደግሞ የሚቀይሩ ይሆናሉና እኔ የመላጣ ጊዜ ክሊንከት የነበርኩበት ጊዜ ማንም ሰው ወረቀት ሳይጠይቀኝ ማንም ፖሊስ ሳያስቆመኝ በነፃነት እንድኖር እንደው አድርጎኛል ብዬ አስባለሁ። ዛሬ ይችን ታህል ስለ ገጠመኞቼ ካወራው በጣም በቂ ነው። ከዚህ አላርዝምባችሁ። ከዚህ ገጠመኞች ግን እናንተ የገጠማችሁን መጥፎ ነገር ወደ ጥሩ ነገር መቀየር እንደሚቻል እንድታምኑ ፈልጋለሁ። ሌላው ደግሞ ቤተሰብ ስለሆናችሁ አብራችሁኝ፣ ስላላችሁ በጣም ነው ማመሰግነው። ሌሎቻችሁን ቤተሰብ ሁኑ፣ ሰብስክራይብ አርጉኝ። እወዳችኋለሁ፣ ባይ።